ኪያ ከተወሰደሽ በኋላ ምንድን ነበር እንድትደረግ የነበረው? እውነቱን ነገር እንድትነግርኝ ይፈልጋል። ኪያ ከተወሰደሽ በኋላ ለአቶ ሳሙኤል ነው የምትሰጠው? አቶ ሳሙኤል ምንድን ሆኖ የምትጠቅመው አልኩሽ እኮ አልኩሽ፣ እሷን ይዞ ግርማ እንዲፈታለት ነው የሚያደርገው። ሌላ ምንም የሚያደርገው ነገር ሌላ ከዚህ ከክለቡ ጋር ወይም ደግሞ ለባለ ሀብቶች አሳልፎ ሊሸጣት ወይም ደግሞ ሌላ አጀንዳ የለውም እያልሽኝ ነው? እንደዛ አላሰበም በጭራሽን። እስከማውቀው ድረስ አባትሽን አቶ ሳሙኤል ነው የገደለው። ይገድለው ብዬሻል። እርግጠኛ ነኝ። ስለ አባትሽ፣ ስለ አባትሽማ ይሄው መረጃውን አሳየውሽ እኮ ይሄ አንቺ አረለሽ እንጂ። አዎ፣ አቶ ሳሙኤል መጋዘን ውስጥ የሚያከማቸው ሁሉም ነገር ኤክስፐርት የተደረገ ነው። እቃዎቹ በጠቅላላ። አዎ። እስሩ በጣም ኃይለኛ ሰዎች አሉ። የሚታዘዙት እሱን ማለት ነው። እነዚያ ሰዎች ከእሱ ትእዛዝ ነቅ ነቅ ካሉ እያንዳንዱ ሰዎች በሽጉጥ ስለሚገላቸው ሁሉም ለእሱ ይገዛል። እዛም የሚገቡት ሰዎች በጣም ትልልቅ ባለሀብቶች እና በጣም ኃይለኛ ሰዎች ናቸው። እዛ የሚገቡት አርቲስቶቹም ለመዝፈን ካልሆነ በስተቀር ማንም ሰው ወደዛ ድርሽ ማለት አይችልም። እዛ ሴቶች አሉ፣ ትንንሽ ሴቶች አሉ። እድሜያቸው አነስ ያለ 18 ምናምን አይነት እድሜ ክልል ውስጥ ያሉ ልጆች ናቸው። እሺ። ከነሱ ጋር አላስፈላጊ ይሄ ጾታዊ ግንኙነት ምናምን ነው የሚያደርጉት ነው። እንደዛ ሳይሆን፣ ሴቶቹን እሱ ናቸው የሚሸጥላቸው ለባለ ሀብቶች። አስመልጮ አቤልም እናንተ ጋር ነበረ የምትሠራው። እሱንም አቤልንም ይሄ አሁን አብሮ የነበረውን ልጅም አስመልጫቸው ነበረ። የሚፈልጉትን ነገር ሁሉ አድርጌላቸው ነበር። ታዲያ ለምንድን ነው የተመለሰው? እዛ ነገሩስ ለምንድነው የት አለኝ እቃለሁ። በጣም ለህይወቱ በጣም አስ የሆነ መረጃ ግርማ ጋር ሳይኖር አይቀርም። ሳሙኤልን ሊያጋልጥ የሚችል ወንጀሎቹ፣ ወይም ደግሞ እየሰራቸው ያሉት ነገሮችን ሊያጋልጥ የሚችል መረጃ አቶ ግርማ ጋር አለ እያልኩኝ ነው። አቶ ግርማ ጋር ያለው ነገር ለሳሙኤል ህይወት በጣም አስከፊ የሆነ ነገር ነው። እየመጣሁት ዝም ብዬሽ በአጋጣሚ ይመስላል አጋጣሚ ያገናኘው በአጋጣሚ የመጣሁት እየዋሸን ነው አይደል? እየዋሸን ጭንቅላት እንደበትን መኖር የምትፈልግላቸው ሰዎች ሄዱ። ነገር በቃ ከዚህ በላይ መታገስ አልችልም። እኔ ስራቱ ሳሙኤል ይዝ እንዳለ በደንብ ታውቃለህ። እኔ እሱ እኮ ካንተ ልጅ ብልጡን ለሚገልጽ ሰው እንዴት ኢንፎርሜሽን ትደብቃለ? ዝና ከዚህ አካባቢ እኔ ሂድ እያልኩ፣ አሁንም ቢሆን አስተማማኝ ቦታ መሄድ አለብን። ይህ አስተማማኝ ቦታ ነው? ውለኝ ነው። እዚህ መንገድ ላይ ነው። አስተማማኝ ቦታ ጫካ ውስጥ እኮ ነው ያለብን። አንተ አንድ ነገር ማድረግ ብቻ ነበር የሚጠበቅብህ እኔ።

ነግሬሻለሁ እቀጭልሻለሁ። እነግር ካለሁኝ እሺ፣ ተናገሪ ስለ ጉዳይ ሁሉንም ነገር እየሰማሁሽ ነው። ተናገሪ ንገሪኝ። ከይፉን ጀምርልክ ነው፣ ከተመቸሽ ጀምሪልኝ። ስለእያንዳንዱ ነገር እንድትነግሪኝ እፈልጋለሁ። በቃ ጨዋታውን አቁሙ፣ ነግሬሻለሁ። የምን ጨዋታ ነው? ልነግርህ እኮ ነው አይደለ። እኮ ንገሪኝ፣ ጊዜ የለም ታቃጣያለሽ። ንገሪኝ ስላለው ስለእያንዳንዷ ነገር ንገሪኝ። እማቀውን ነገር እነግርካለሁኝ። እየጠበኩሽ ነው ኪያ እንትያዘ የፈለገው አቶ ግርማ እንዲፈታ ነው። አቶ ግርማ ለምንድን ነው እንዲፈታ የፈለገው? ኦሬዲ ስራውን ለቋል። ሌላ ሰዎች ምናምን ነገር ሊሰሩለት አይችሉም። የአቶ ሳሚልን ስራ ምንድነው ከግርማ ጋር ይሄን ያህል ያስተሳሰረው ነገር? ቶፋ እስኪገደል ትዛዝ መስጣት፣ እኔ እስኪገደል ትዛዝ መስጣት፣ በዛ ላይ ኪያ ታግታ እንድትመጣ የፈለገበት፣ ይሄን ያህል አቶ ግርማ ጋር የደበቀው ነገር ምንድነው? አቶ ግርማ ስለ አቶ ምንም የደበቀው ነገር የለም። እሺ አቶ ግርማ ነው ሁሉንም ነገር የሚጨርስለት ረጃጅም እጆች፣ የሆነ ሰነዶች፣ ፋይሎች ምናምን ነገር የሚገኙት እሱ ነው። አብራሪ ልኝ ስለነዛ ሰነዶች፣ ስለነዛ ፋይሎች ለምንድን ነው ነው በዚህ ደረጃ አንቺ ወይም ደግሞ ይሄ ልጅ ስራውን የማይሰራለት ግርማ በጣም አስፈላጊ የሆነበትን ነገር ምክንያቱን ንገሪኝ። አቶ ግርማ ስለጀመረ እሱን ነው ሁሉንም ነገር መጨረስ ያለበት ለዛ ብቻ ነው፣ ሌላ ምንም ነገር የለው። ምንድን ነው ነው አቶ ግርማ የጀመረለት ነገር? ስራውን ነው ሁሉንም ስራ እኮ ሁሉንም ስራ የሚያስገባቸውን እቃዎች አቶ ሳሙኤል የሚያስገባቸውን እቃዎች እሱ ነው የሚያስገባው እሺ ከአመጣቸው በኋላ የሚረከቡት ሰዎች ሴት ነው ያሉት፣ የት ነው ነው የደበቃቸው? ምንድን ነው ነው የሚሰራው ያለውን ጉዳይ በጠቅላላ ከአቶ ሳሙኤል ጋር አንቺ እየተባበርሱ እያገሹ ያለውን ነገር በጠቅላላ እንድትነግኝ ይፈልጋለሁ። ሁሉም እቃዎች ያሉት መጋዘን ውስጥ ነው። የት መጋዘን? አቶ ሳሙኤል ያለበት መጋዘን ውስጥ ኦኬ። እሺ እቃዎቹ ምን አይነት እቃዎች ናቸው? ከውጭ በኮንትሮባንድ የሚያመጣቸው እቃዎች ናቸው። ለምሳሌ ምን አይነት? እሱን እንኳን በጣም እርግጠኛ አይደለሁም። መድኒቶች፣ ጁሶች ጊዜ አገልግሎት ጊዜ ያለፈባቸው ምናምን ነገሮች ናቸው። መድኃኒት የለውም። ይህን ነገር አንተ ታቃለች አታቅም? እሷ ታውቃለች አታቅም? ሙሉ ኢንፎርሜሽኑን በደንብ ነው የምታውቀው። አውቃ ልደብቅ እየሞከረች በጣም። ስለዚህ ይህ ሰው ህይወቱ ላይ እየፈረች ነው ማለት ነውአትነግኝም አትነግኝም ወይ አትነግኝም ወይ? ምንድነው የምፈልጊው ግን አሸሽኝ ነው። ተረስ አሸሽኝ ነው እየዋሸሽኝ ነው። አሁን እነግርሀለሁ ብለሽኝ ሁሉንም ነገር ተማመን እንድትነግሪኝ እድሉ እሰጥሽሽ ነበር እኮ። ሁሉን ገርክ መቼስ ጨረስከኝ። እንድትዋሽኝ አልፈልግም። ስለዚህ ነግሪኝ። ምንም ዐይነት ነገር ምንም ዐይነት ነገር እኔ ምንም የዋሸሁት ነገር የለም። እሺ አንቺስ ማነሽ? አትሷም ልጅ ነሽ ወይስ ምንድን ነሽ? መተው ከክፍለ ሀገር ኦኬ፣ እሺ ከክፍለ ሀገር መጣሽ። እሺ ከዛስ በኋላ እሳቸው ናቸው ያሳደጉኝ፣ አቶ ሳሙኤል እሺ። ከዛ ምንድን ነበረ ሲያደርጉልሽ የነበረው ነገር በጠቅላላ? እንደ ልጃቸው ነው የሚያሳድጉኝ። እንደ ልጁ ካሳደገች ታዲያ እንዴት ነው እንደዚህ አይነት ወንጀሎችን ነው የሚያሰራሽ? እኔ ምን አይነት ምንም አይነት ወንጀል አላሰራኝም። እኔ ትዕዛዝ መስጠት ብቻ ነው። ሰዎችን ግደሉ ማለት ወንጀል አይደለም አይደል? አንቺ እንደዚያ ነው የምታስቢው አይደል? ሰዎቹን ግደሉ፣ ሰዎችን አፍኑ ብሎ ትዕዛዝ መስጠት ለአንቺ ምንም እንትን አይደለም? ማለት ልቀቀኝ እያልኩህ ነው። ዝም በል አንተ። እውነቱን የነገራቻ የነገረችው እንዳለ ነገር እየዋሸች ነው እየነገርሽኝ አይደለም። አቶ ሳሙኤል የሚገኝበት መጋዘን ውስጥ ነበር ብለሽ የነገርሽኝ የነበረው ነገር፣ ግን ስናጣራ ማለት ነው አቶ ሳሙኤልን ማንንም አይቱት እንደማያቅ ካንቺ ሌላ ማንም የሚገናኘው ሰው እንደሌለ እናቃለን። ሁሉንም ነገር ማለት ነው። አዎ ሁሉንም ነገር ስላንቺ አጣርቻለሁ። እዚሁ አዲስ አበባ ነው ሰወልደሽ ያደግሹ። ያንቺን አባት ፖሊስ ነበረ የፖሊስ የአቶ እስክንድር ልጅ ነሽ። አለ አለ አቶ እስክንድርን ግን የሆነ ሰው ጠላቱ እንደገደለው ነበር የነገረሽ ነገር ግን ይሉሽ አቶ ሳሙኤል ራሱ ነው የገደለው። ይህን ነገር አታውቅም ነበር። ሁሉንም ማስረጃ ላይ ልነግርሽ እችላለሁ። አቶ ሳሙኤልና ፖሊሱ እስክንድር ማለት ነው ያንቺ አባት ማለትም በጣም የሚዋደዱ ጓደኛሞች ነበሩ። አንደኛው ወደ ወንጀል፣ አንደኛ ወደ ህጉ ገባ። በአጋጣሚ ግን አንድ ቀን በሚያስገባው አቶ ሳሙኤል በሚያስገባው ኮንትሮባንድ ውስጥ እጁ እንዳለበት አቶ ሳሙኤል አቶ እስክንድር አወቀ። ነገር ግን በጓደኝነታችን ይሁን ብለህ ተወኝ ይሄን ነገር ገንዘብም ልስጥ አለው። አልሰማም ሲለው አቶ እስክንድርን ራሱ አቶ ሳሙኤል የሚጠጣው መጠጥ ውስጥ መርዝ ከቶ ነው የገደለው። አባትሽ ወላጅ አባትሽ አባትሽ አባት አቶ ሳሙኤል ነው። አቶ ሳሙኤልማ ያሳደገሽ ልጅ ነው። ስለዚህ አቶ ሳሙኤል እያጭበረበረሽ ነው። አባትሽን ገደለ፣ ምንም ነገር ቤተሰቦችሽን በታት ነዋል እንዳልነበር አድርጓል። የህግ መከታ፣ የህግ ጠበቃ የነበረን ሰው ገሎ አንቺ ልጁንም ወንጀል ውስጥ ከቷል። እንዴት አድርጎ እንዳሳደገኝ እኔ የማውቀው አቀማጥሎ አይደል? በደንብ አስተምሮ አይደል? ሁሉን ነገር አድርጎ መጨረሻ ላይ ግን ምን አደረገሽ? የባንክ አካውንታቸው ደህና የሚባሉ ሰዎችን ሀክ እንድታደርጊ ገንዘባቸውን እያንዳንዷን መረጃ ደርሼበታለሁ። ይኸውልሽ፣ ይሄ የማ ፎቶ ነው? ያንቺ የልጅነት ፎቶ፣ ሻል የመታከው፣ በጣም ጥሩ እሺ። ይቺ ልጅ አንቺ ነሽ አይደል? አቅፏት ያለው ሰው ማን ይመስልሻል? ምንም ትውስታ ሜሞሪ የሚባል ነገር የለሽ ማር ወላጅ አባትሽ ነው ያምታኝ እንዴ አዎ ወላጅ አባትሽ ነው ስለ አንቺ ሁሉንም መረጃ ደርሼበታለሁ ወላጅ አባትሽ እያንዳንዱን ወንጀሎችን እየያዘ እያገተ በጣም የፖሊስ ቀኝ እጅ የህግ መከታ የነበረ ሰው ነው አቶ ሳሙኤል በተጨመላለቀበት ወንጀል ላይ 13 ዓመት አስፈርዶበት አቶ ሳሙኤል ግን ሰነድ አጭበርብሮ ወጣ አባትሽን የገደለው እወቂ አቶ ሳሙኤል ነው

ይቺ ፎቶ አንቺ ጋር እንዳለች ስለማያውቅ ነው። ይሄ ደግሞ አባትሽ ነው አቅፎሽ ያለው፣ አንቺ ጋር ነው የተቆረጠ ፎቶ ነው። አንቺ ጋር ያለው ሙሉ ፎቶ ይሄ ነው። ያቅም ነበር ይሁንሽ። በረንዲ አቶ ሳሙኤል ነው እዚህ ሁላ ችግር ውስጥ የከታታ። የወንጀል መረብ ለአንድና ለመጨረሻ ጊዜ ሊያበቃ ይገባል። በዚህ ጉዳይ ግን ልትረጅኝ የምትችል አንቺ ነሽ። በቃ ልትተባበርኝ ይገባል። አባቴ ሞተ ቀን እናትና እናቴና አቶ ሳሙኤል ሲጨቃጨቁ ነበር። አየሽ የዛ ቀን ማታ ምን እንደተፈጠረ? ታውቀለሽ እሱ ነው የገደለ። አቶ ሳሙኤል ከሁለት ቀን በፊት ነበረ አባትሽ ከመሞቱ ከሁለት ቀን በፊት ነበረ ከእስር ቤት የወጣው አቶ ሳሙኤል። አባትሽን አስይዞት ማለት ነው አባትሽ አቶ እስክንድር አቶ ሳሙኤልን ያስያዘው፣ ባስያዘው 13 ዓመት ተፈርዶበት በይግባኝ ወጥቶ ነበር አባትሽ። አቶ ሳሙኤል ወዲያውኑ ግን እንደወጣ አቶ እስክንድርን አስገደለ። መረጃዎችን በጠቅላላ አጠፋ፣ ሰነዱን አሰረቀ።

ሲጫወትብሽ። ወንጀሎቹ ነው። እሺ ከዚህ ችግር ውስጥ አውጣኝ ባከተ የፈለከውን ነገር እነግርካለሁ። ከተባበርሽ፣ ከረዳሽኝ፣ የምፈልገውን ነገር ሁሉ ከሰጠሽኝ፣ ሁሉንም ነገር አደርግልሽ፣ ሁሉንም ነገር አደርጋለሁ። ስለዚህ ልትነግሪኝ የምትችሉ ነገር በጠቅላላ ሁሉንም ነገር ትነግሪኛለሽ። ሁሉንም ነገር እነግርካለሁ። በጣም ጥሩ ለአንዴና ለመጨረሻ ጊዜ ነው ግን ይወድ አንተ እድል መሰጠህ። ከዚህ በኋላ ግን ልትከዱኝ አይገባም። ምክንያቱም ዞሮ ዞሮ ከዚህ ሁሉ ነገር ውስጥ ተውጣን እንጂ ችግር የለውም። ሁሉንም ነገር እኔ ይነግር ካለው እንደዚህ ብሎኝ ረዳሁት። ቤተሰቦቹን የሚጠብቅበትን እድል አመቻቸውለት። እስካሁን ቤተሰቦቹ ደህና ሁኔታ ላይ ነው ያሉት። እሱ ግን ለአንቺ ብሎ ተመልሶ ወንጀል ውስጥ ተጨመላለቀ። የኔን ፍቅረኛ አግቶ ወስዶ ለአቶ ሳሙኤል ለሚባል ሰው አሳልፎ ሊሰጥ ነበር። ችግር የለውም ተሳስቶ ነው ወይም ደግሞ በአንቺ ተይዞ ነው ብለን እናልፈዋለን። እኔ በፍቅረኛ በኩል ምን አይነት ጠበቃ እንደሚደረግላት ከዚህ በኋላ እኔ አውቃለሁ። ነገር ግን አንቺ ሁሉንም ነገር ልትነግሪኝ። እነግርካለሁ፣ የፈለግከውን። እየሰማሁሽ ነው፣ ሁሉንም ነገር። እሺ፣ አቶ ሳሙኤል መጋዘን ውስጥ የሚያከማቸው ሁሉም ነገር ኤክስፐርት ያደረገ ነው፣ እቃዎቹ በጠቅላላ። አዎ። ምን አይነት ምን አይነት እቃዎች ናቸው? ለምሳሌ መድኃኒቶች፣ የህፃናት ሽሮፕ ምናምን ነገር እና ደግሞ ጁስ እነሱን ኤክስፓየርድ እቃ ከውጭ ያስመጣል ማለት ነው ኤክስፓየርድ ዴት ያደረጉትን እቃ በጣም በረካሽ ስለሆነ የሚገዛቸው እዚህ እያመጣ ይሸጣል እሺ ሌላስ እሱም ብቻ አይደለም እሺ መሳሪያዎች ይገባሉ መሳሪያዎችም አንድ ላይ ይገባሉ ከባባድ መሳሪያዎች ይገባሉ ኦኬ እሺ እራሱ የሚጠብቅበት መሳሪያዎች አሃ እራሱ የሚጠብቅበት ደግሞ ለሌላም ሰዎች ምናምን እንደሚሸጥ ሰምተናል ለተራ ሸባሪዎች የሚሰጣቸው ኦኬ መሳሪያዎች አሉ በጣም ጥሩ እሺ እነዛንም የሚያከማቸው የት ነው መጋዘን ውስጥ ነው። ሁሉንም እነዛ ነገሮች ወስደሽ ልታሳይኝ ትችያለሽ? ያሉበት ነገር ነው፣ አሳይሻለሁ። ሁሉንም ነገር እሺ። አቶ ሳሙኤል በምስል ምን አይነት ሊመስል እንደሚችል ታሳይኛለሽ፣ ልታሳይኝ ትችያለሽ? በጣም ጥሩ እሺ። ከባድ የተባለ ሚስጥር ስለ አቶ ሳሙኤል በጣም ሊጠቅመኝ የሚችል ነገር፣ የምታውቂውን ነገር በጠቅላላ ንገሪ። ምንድነው? አቶ ሳሙኤል በጣም ኃይለኛ ሰው ነው። እንደምታስበው ቀላል ሰው አይደለም። አቶ ሳሙኤልን ኃይለኛ የሚያደርገው ነገር ምንድነው? ለየት ያለ ነገር፣ በስሩ በጣም ኃይለኛ ሰዎች አሉ፣ የሚታዘዙት እሱ ማለት ነው እነዛ ሰዎች ከሱ ትዕዛዝ ነቅነቅ ካሉ እያንዳንዱ ሰዎች በሽጉጥ ስለሚገላቸው ሁሉም ለሱ ይገዛል ኦኬ እነሱን የሚገናኝበት ኮንታክት ማለትም ቀጥታ የሚያገኘው ፊት ለፊት ተገናኝቶ ነው የሚያወሩት ወይስ በመልስ ስልክ ይዋሩም በጭራሽ እሺ በእኔ በኩል ነው የሚያገኛቸው አሃ ካንቺ ጋር ስለዚህ አንቺ እነዛን የገዳዮቹንም እነዛ ኮንትሮባንድ የሚዘዋወርላቸውንም ሰዎች ሁሉንም ነገር መረጃዎች አሉሽ ማለት ነው ኮንትሮባንዱ በአቶ ግርማ በኩል ነው የዛኑ እሱ እንድትስፈተለት የሚፈልገው አሀ፣ ያንዳንዱ የሚሰሩ ኮንትሮባንዶች ወይም ደግሞ እነዛ መጣጦቹ ጁሶቹ ምናምን ነገር አቶ ግርማ ነው የሚያስጨርስለት የሚፈጽምለት ማለት ነው። ያቶ እሱ sultana አለ፣ እሱ sultana ነው። እሺ። እና አንድ ሰው አለ የአቶ ሳሙኤል በጣም ከባድ። ማን የሚባለው ስሙ? ስሙ በየኛ አላቆ። እሺ። እሱ በመልክ ነው ማቆ። እሱ ስራው ምንድነው ነው? ለየት ያለ ስራው ምንድነው? በጣም ጨካኝ ነው። በጣም ስራውን ወዶና ፈልጎ የሚሰሩ ሰዎች አሉ ለምንድን ነው ነው ወዶና ፈልጎ የሚሰሩ ስራዎች እሱ ነው የሚወስድ ምክንያቱም ለማንም የለው በጣም ጨካኝ ሰው ነው በጣም ሰው ነው የሚጥል እኮ ለምንድን ነው ምንድን ነው የጀርባ ታሪኩ ምንድነው ነው ለምንድን ነው እንደዚህ አይነት ውሳኔዎች ወይም ደግሞ ሰው መግደሉ ምንድነው ነው ትክክለኛ ልጁም ሊሆን ይችላል ዝጋ ተነስ ቅድም ጀምሩ እየነገርኩ ነው የት ነው ልናገኘው የምንችለው? የአቶ ሳሙኤል ቀኛን እጅን ማለት ነው የሚነዳው መኪናዎችን ወይም ደግሞ የት እንደሚገበያ ወይ ደግሞ በእርግጠኝነት የት እንደሚጠጣ ታያለሽ፣ የት እንደሚዝናና ታያለሽ ብዬ አስባለሁ። በእርግጠኝነት ነው የምልሽ እዛ ለመግባት መሳሪያ ያዙ ታጣቂዎች አሉ። ኦኬ ዋናው ውስጥ ስገባ የምታገኘው አሁን አልኩን ሰውዬ ምን አይነት ሰዎች ነው ነው እዛ የሚገኙት በጣም ትላልቅና ከባባድ መሳሪያ የታጠቁ ሰዎች ናቸው። ግን እሱ እንደሱ ሁሉ ሆኖ ራሱ ውስጥ ያለውን ሰውዬ አያክሉም። አሃ የአቶ ሳሙኤልን ቀኝ እጅ ማለት ነው አሃ ልጁም ሊሆን ይችላል እሱ ሰውዬ የአቶ ሳሙኤል እኮ እናንተ በአካል ተገናኝታችሁት ወይም ደግሞ ባግራውንዱ ምንም የምታውቁት ጉዳይ የለም? በመልከቹ አውቃለሁ ከርቀት። አንድ ቀን ግን በጣም አደገኛ ሲሆን አስፈሪ ሲሆን፣ እንደምታስበው ቀላል ሰው አይደለም። አቶ ሳሙኤል በጣም የሚተማመንበት ሰው አቶ ግርማን እራሱ እንደሱ የሚተማመንበት ስለዚህ ሁሉም ነገር እየተፈጠሩት ያሉትን ነገር የቀኝ እጁን የሚንቀሳቀሱለት የኮንትሮባንዱን ጋር የሚቆጣጠሩለት አቶ ግርማ ነው ማለት ነው። አቶ ግርማ እሺ። የሚያደርገው ግን እሺ፣ እነዛ መዝናኛ ቦታዎች የሚጠብቁትና ዋናው ደግሞ ቅድም ያልኩ ሰው እሺ። እኔ እዚህ ጋር ያልገባኝ ነገር የአቤል እናት አቶን ግርማ ከድተዋለች ማለትም ልጆቹ የአቶ ግርማ ናቸው ግን ከግርማ ጋር ምንም የሚያገናኛት ነገር እንዳለ ሊለና አስገድዷት አስሯት እንደሆነ ነበር ስትናገር የነበረው በኋላ ላይ ስንደርስባት ግን ከአቶ ግርማ ጋር የቀኝ ጁኖችና የተለያዩ ስራዎችን ለሱ እንደምትሰራ ደርሰንበታል። ጭራሽ ምንም አይነት ው ይህንን ነገር አታውቅም ነበር ወይኔ ሁሉም በእኔ ዙሪያ ሆኖና ሲበላኝ ሲገለኝ የነበረው ምንም ነገር የማውቀው ነገር የለም በዚህ ጉዳይ እያልክኝ ነው። ጭራሽ እኔ ያኔ ማውቀው ቢሆን ነገር ቢኖር እናትየት እንዳለች ነገር ንስት አላሳይም ነበረ። ቆይ እኔ ያልገባኝ ነገር ቢኖር እዛ ጋር አንተ ነበር ያሳየህን የአቶ ግርማ ሚስቴት እንዳለች። ስለዚህ እሺ ትኖራለች ነው እንጂ እርግጠኝነት አለች እኮ ብዬ አልነገርኩ። ተጠራጥሬ እኮ ነው፣ አቶ ግርማ እዛ ቤት ሲመላለስ ተጠራጥሬ እንጂ እርግጠኛ ሆኜ ምንም የነገርኩህ ነገር አልነበረም ስለዚህ አንተ የዛኔ ምንድነው ያልከኝ ከአቶ ግርማ ጋር እሷ ላይ አቶ ግርማ በጣም ትልቅ ሰው ነው ሊጎዳት ይችላል ልታስመልጣት ይገባል ቤቷን አሳያሃለሁ እያልከኝ ነው ስለዚህ አሁንም እየዋሸኝ ነው ማለት ነው ነው ስለዚህ ተነሽ እየዋሸኝ ነው እየዋሸኝ ነው አንቺ ቁጭ ቁጭ ስለዚህ አሁንም እንወሻሽ ነው ነው እንወሻሽ ወይ እሺ እና አትነግረኝም አንነግረኝም አንነግረኝም። ትነግረኛለህ እሺ እኮ ንገረኝ። መናገር ያለብህን ነገር ሁሉ ትነግረኝ ይገባል። እሺ ንገረኝ። ጊዜህን እየገደላችሁብኝ ነው። ከመጀምሮ እነግርሀለሁ። ማወቅ የምፈልገው ነገር ያለው ነው። እጂ ልጅ እየዋሸችኝ ያለው ነገር እንዳለ ይሰማኛል። ምክንያቱም አቶ ሳሙኤል የሚንከባከብለት አቶ ሳሙኤል ጉዳዮችን እንዳለ የሚፈጽምለት ሌላ አለቃ አለው ብላችሁ ነበረ ስለዛ ሰውዬ በቂ የሆነ መረጃ እየሰጣችሁኝ አይደለም አሁንም የሚያስፈራችሁ ነገር እንዳለ እየተሰማኝ ነው ነገር ግን እየነገርኩ ነው ሁሉንም ነገር በቃ ልትነግረኝ ይገባል ከዚህ በኋላ የሚጎዳችሁ ሰው የለም ብያለሁ ንገረኝ ጉዳዩን በቃ ንገሪው በቃ ንገሪው ስለዚህ ሰው ታውቃለች ማለት ነው ታውቃለች እሺ ጎዳት ስለዚህ እሺ በይ ንገርኝ። ምንድን ነው የምታውቂው? እሺ፣ ንገርኝ። ጊዜን አትፍጪ። ያቱ ሳሙኤል ልጅ ነው። ማ? ያቱ ሳሙኤል ቀኝ እጁ ያቱ። አይደለም ቀኝ እጁ ሳይሆን ልጁ ነው የራሱ የአብራኩ ክፋይ ልጁ ነው። ለዛ ነው እንደዚህ የሚተማመንበት። እሺ፣ ምንድነው ነው ልዩ ስራው? ምንድነው ነው የሚያደርገው? እዛ ክለብ ምናምን ነገር አለ ስላልሽው ነገር፣ ንገርኝ ሁሉንም ነገር ክለቡ የራሱ ነው። አቶ ሳሙኤል ናቸው የከፈቱለት። እሺ ነገር ግን ማንም ሰው ወደዛ ድርሽ ማለት አይችልም። ወደ ክለቡ ተራ ሰዎች በምን አይነት መንገድ ነው የሚገቡት? እዛስ የሚገቡት ሰዎች ምን አይነት ሰዎች ናቸው? እዛ የሚገቡት ሰዎች በጣም ትልልቅ ባለ ሀብቶች እና በጣም ኃይለኛ ሰዎች ናቸው። እዛ የሚገቡት አርቲስቶችም ለመዝፈን ካልሆነ በስተቀር ማንም ሰው ወደዛ ድርሽ ማለት አይችልም። እሺ እነዛ ባለ ሀብቶች እዛ ሲገቡ የሚያገኙት ነገር ምንድን ነው? ልዩ ነገር የሚያገኙት ነገር ምንድን ነው? እዛ ሴቶች አሉ ትንንሽ ሴቶች አሉ። እድሜያቸው አነስ አለ አስራ ስምንት ምናምን አይነት እድሜ ክልል ውስጥ ያሉ ልጆች ናቸው። እሺ ከነሱ ጋር አላስፈላጊ ይሄ ጾታዊ ግንኙነት ምናምን ነው የሚያደርጉት? ነው እንደዛ ሳይሆን ሴቶቹን እሱ ናቸው የሚሸጥላቸው፣ ለባለ ሀብቶቹ ለባለ ሀብቶቹ አሳልፎ ይሰጣቸዋል ማለት ነው። እሺ ባለ ሀብቶቹ የሚከፍሉት ገንዘብ ነው ማለት ነው። ነው እዛ የሚሄዱት ለአቶ ሳሙኤል ልጅ ነው እሱን ብር የሚከፍሉት። ያ ክለብ የሚንቀሳቀሰው ህጋዊ በሆነ መልኩ ወይም ደግሞ በማይታወቅ መልኩ አርቲስቶችን፣ ዘፋኞችን ተገናርጎ ገብቶ እዛ ግን የሚሰራው ትላልቅ ከባባድ ወንጀሎች ናቸው ማለት ነው። አዎ። ስለዚህ አንቺ ከዛ ሆቴል ጋር ያለሽ አይዲ ያለሽ መግቢያ እዛ መተላለፊያ የሚሆን ነገሮች ምናምን ነገር ወደ ውስጥ እኔም እዛ አንድ ቀን ገብቼ ነበር። ነገር ግን በጣም ተጫውቶብኛል። የአቶ ሳሙኤል ልጅ የአቶ ሳሙኤል ልጅ አንቺ ላይ አዎ የቀኝ እጁ የአቶ ሳሙኤል አቶ ሳሙኤል ራሱ እንዳሳደገሽና የቀኝ እጁ እንደሆንሽ እየነገርሽን ነበረ። ታዲያ ለምንድን ነው ልጁ ከአንቺ ጋር እንደዚህ ዐይነት ነገር ያደረገው? ልጁ በፍፁም ከእኔ ጋር አይስማማም፣ ሀብቱን እንዲወርስበት ስለማይፈልግ። ኦኬ አቶ ሳሙኤል አንቺን ስለሚወድሽ ልጁ ሀብቱን የሚወርስ ነው የሚመስለው ማለት ነው። ስለዚህ ምንድን ነው ነው ታዲያ ከአንቺ ጋር ያላችሁን የሐሳብ ልዩነት እንዴት እያስታረቅሽ ነው? ታዲያ እስከ ዛሬ ያለሽው ለምን አልገደለሽም? ታዲያ እስካሁን ገዳይ ነው ብለሽኛል፣ አደገኛ ነው። አቶ ሳሙኤልን ስለሚፈራው ነው? የማይገልሽ ማለት ነው። ስለዚህ በአቶ ሳሙኤል ጥበቃ ስር ስላለሽ ብቻ ነው ማለት ነው። አንቺንም የማይገልጽ አዎ። ከአቶ ሳሙኤል ውጪ ከሆንኩኝ ግን ምንም ጥርጥር የለውም። አቶ ሳሙኤል ግደላት ባይለው ራሱ መጥቶ ነው የሚገርለኝ። ኦኬ፣ ይሄ በውርስ ጉዳይ ወይም ደግሞ በምታውቂያቸው ሰነዶች ጉዳይ በጣም አደገኛ ስለሚሆን ማለት ነው። አዎ። ኦኬ። ሰው ታዲያ እነዚህን ሰዎች ለኔ እንዴት አሳልፈሽ ልሰጭኝ ትችያለሽ? ደካማ ጎናቸውን በሆነ መንገድ አስበሽ ብቻ እንዴት ነው ብዬሽ እፈልጋለሁ። አሁኑ ነው ወደ ክለቡ እንድትገባ የማደርግበት መንገድ አለ። በምን አይነት መንገድ? ለምሳሌ ለምሳሌ፣ በሰራተኝነት በሰራተኝነት። ኦኬ አንቺ እዛ ክለቡ ውስጥ ሰራተኞቹን መቅጠር ትችያለሽ? ማለት አቶ ሳሙኤል ነው ሰራተኞቹን የሚያዛቸው። ስለዚህ አቶ ሳሙኤልን እኔ ሰራተኛ እንዲያስገባ አድርገዋለሁ ሰራተኛ እጥረት አለ ብለሽ እንዲያስገባት ታደርጊያለሽ። ከዛ ነው እዛ ውስጥ ያሉትን ነገሮች መከታተል እችላለሁ፣ እያንዳንዱን ነገር መቆጣጠር እችላለሁ ነው ማለት እችላለሁ። እሺ፣ ግልጽ ያልሆነልኝ ነገር ደግሞ ስለኪያ ኪያ ከተወሰደሽ በኋላ ምን እንደነበር ልትደረግ የነበረው እውነቱን ነገር እንድትነግሪኝ ይፈልጋለሁ። ኪያ ከተወሰደሽ በኋላ ለአቶ ሳሙኤል ነው የምትሰጠው? አቶ ሳሙኤል ምንድን ነው ነው የምትጠቀመው? ነው እኮ አልኩሽ እኮ እሷን ይዞ ግርማን እንዲፈታለት ነው የሚያደርገው። ሌላ ምንም የሚያደርገው ነገር የለም። ከዚህ ከክለቡ ጋር ወይም ደግሞ ለባለሀብቶች አሳልፎ ሊሸጣት ወይም ደግሞ ሌላ አጀንዳ የለውም እያልሽኝ ነው? አላሰበም፣ በጭራሽ እስከማውቀው ድረስ ኦኬ፣ በጣም አሪፍ። እሺ አሁን በቀጥታ ማለት ነው ነው እንትኑ አለበት ወደ ተባለው ቦታ ከጉምሩክ ወይም ደግሞ ከተለያየ ቦታ እያሰባሰበ ይዟቸው የመጡትን ይሄ ያልሽኝን መጠጦችን፣ ጁሶችን፣ የተለያየ ጊዜ ያለፈባቸው ኤክስፒየርድ ያደረገባቸውን ቦታ የሚያከማቸውን እቃዎች በጠቅላላ ወደሚገኝበት ቦታ ቀጥ ብለሽ ይዘሽን ትይዣለሽ። ትታን እንጂ ወደ ፈለክበት ቦታ ነው የምወስድ። አልፈታሽም። በእኔ ሰዎች ቁጥጥር ውስጥ ሆነሽ ቦታሽን እየመራንሽ ትሄጃለሽ እኮ ካለው ይሄን ከዛ በኋላ ግን ካልፈታ ከይ ለምንድን ነው መናገር ከይህን ሁላ ነገር እያንዳንዱን ነገር መደረግ የሚገባውን እውነትም በዚህ ጉዳይ ላይ አንቺ ሆን ብለሽ ይህን ነገር እያስገደልሽ እንዳልሆነ ታዘሽ ወይም ደግሞ በጣም በነሱ ላይ ጫና ደርሶብሽ እንዳልሆነ ካረጋገጥኩ የረዳሽ እሞክራለሁ። ግን በፍላጎትሽ ይህን ነገር እያደረግሽው እንደነበረ ደግሞ አንዲት ማስረጃ ባገኝብሽ የሚገባሽን ቅጣት በጠቅላላ ለፈጸምሽ ወንጀል ሁሉ ታገኛለሽ። ችግር የለውም። እኔ እዚህ ውስጥ የለውበትም ብትክጅኝና ከእኛ መካከል አንድ ሰው ቢጎዳ ደግሞ በህይወትሽ ፍረጅ። እንዴት ነው መክደግ? ለወንጀለኛ ማዝንበት ለወንጀለኛ መራራበት ቅንጣት ታክል ጉዳይ የለኝም። ይህን ነገር ጠንቅቀሽ እንድታቂ ይፈልጋሉ። ተነሻውን ተነስ። እሱ ነው የሚዛችት ነው ና ካሜራ ማል